ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውሎ አዳር ሁሉ መልካም ነው ወይ? ቤተሰብ እንዴት ነው? የምላችሁ ተጠልተናል። እንዴት? ይሄ ለምን ተጠላን? እንዴ! ምን ነው ምን ታየው? ምን አጋጠመን? አረ ላይ ጌታ! እንዴት? ምን ማች ነው? ለአንዳንድ ነገር ይረዳኛል። እስኪ እንትን በሉኝ እና የማላችኋለሁ፣ እጅ አሰሴ ያለብኝ አሁን ደሞ ገና እየዳነ ነው፣ ወደ መዳኑ ላይ ነው

ብቻ እግዚአብሔር ይመስገን እግዚአብሔር እየማረርኩ እንደሆናቸው አንዳንድ ሰዎች የሆነ የእግዚአብሔር ፍቅር የእግዚአብሔር ቸርነት እግዚአብሔር የሚያደርግልኝን ነገር እያየውን ሳለቅስ አይዞሽ ሁሉም ያልፋል፣ አይ ነው ሁሉም ያልፋል። ግን አንዳንዴ የእግዚአብሔር ቸርነት የእግዚአብሔር ፍቅር ስታስቡት ምቹ አልቁስ አልቁስ የሚላችኋል። አለት ቢሆን ወይ ከዛ መከራ ያወጣኝ ከዛ ችግር ያወጣኝ ከዛ አልፎላችሁ ሳይሆን ግን ደግሞ አሁን ከነበርኩበት በጣም ከባድ ነገር ስለነበር፣ ወይ ያ ነገር የሚቀጥል ቢሆን ኑሮ በህይወት እንደማይኖር ሳስበው በጣም ደስ ይለኛል። የእውነቴን ነው የምላችሁ። እንደኔ እግዚአብሔርን የሚያመሰግን የለም። ምናልባት እዚህ ጋር ስመጣ ምናምን አለ፣ እንደ ወይኔ እንደዚያ ዘረፍ ብሎ ይችላለሁ ነው የምለው። ስለ እናቴ አልቅሽ የተደብቄ ነው እግዚአብሔርን አመሰግኝ። እግዚአብሔርን ሁል ጊዜ ጸልዬ ነው የምታየው፣ ስምዬ ምሰራችሁ። አረ ለእግዚአብሔርማ ክብር ይገባዋል። የእኔ ጌታ እውነቱ ምን አላቅም። የእውነቴን ነው እላችሁ እንደምንላችሁ ባልሆነላችሁም ነገር እግዚአብሔር ማመስገን ግዴታ፣ ለቅ እና እግዚአብሔርን በጣም አመሰግናል። ግን ከዛ በኋላ የሆነ የምትናገሩት ነገር አለ ያስተምራል፣ ያስተምራለ የሆነ ነገር ብላችሁ እንድታሱት ምሽ ሰው አይ፣ ስለዚህ ለምናወራሉ አይባልም። ያለውን ነገር ታወራላችሁ ሰው። እኔም እንደዛ ስለሆነ ነው እንጂ እግዚአብሔርን በጣም ነው ማመሰግን ምክንያቱ ነው። ከዚህ በላይ በጣም ከባድ ጊዜዎችን አሳልፍ ያለው አሁን እየሰራው ወደ ራሴ አለማድረጌ። ይሄ ደግሞ እንግዲህ ሰው መስሎም አይበደርም አይባልም። ሳታስቡት በተለይ ደግሞ ሳተጠቀሙበት የሆነ ብድር ዝም ብሎ መቶ ጉምር የሚልባችሁ ብድር አለ። እስረ ሚያስጠለም ተጠቅምባችሁበት ሰርታችሁበት እንዲ ለምን በልታችሁበት አይሆንም። እንደዛ ከሆነ አብሽር፣ ምንም ችግር የለው። ግን መጣ ሄደ ለሰው ጥቅም በቃ እሱ አይነት ነገር ግን ያስጠላል። መክፈላቸው ግዴታ ነው፣ እና በቃ እንደዛ ሲሆን በተለይ እንደዚህ አረመዳ ላይ ክቡ ክቡ ብዬ ሰርት ሰርቼ ሀያ አራት ሰዓት ሙሉ ለዳሱት ከብሮት እያስጠላል። እና ግን ተመስገን ያው ተመስገን እግዚአብሔር ይመስገን ልላችሁ የፈለጉት አሁን ስለ እዳ ወይ ደግሞ ስለ ብድር ምናምን ሳይሆን ልብስ ፈልጌ ሳይሆን ምንም አይነት ነገር አሁን ይገዛል። ለምን የገላ መታሻ ይሆን የለኝም። የእውነቴን ነው የምላችሁ። በምን እንደምታሽ በምን ገላዬን እንደማደርቀው ብነግራችሁ ትስቃላችሁ። እውነት እውነት በጣም ነው የሚያስቃችሁ። ምክንያቱም ሰርቺ ለመክፈል ሰርቺ ለልጅ ለቤት ክራይ ምናምን ናሆን ማስበው ምንም የሚተርፌ ነገር ስለሌለ መተሻውም ፎጣውም እዛ ቤት ትችው ነው የመጣሁት እና አሁን የምገዛበት ምንም የለም። ለዛ ማንም ሰው ምንም ቢያደርግልኝ አሁን ትልቅ ውለታ ነው እየከፈለልኝ እንዳለ የማስበው እና ስጦታዬን ላሳያችሁ። ሃይማኖት ጠጣ፣ እግዚአብሔርን በጣም ደስል። ለምን እንደተቀላችሁ አገር ቤት ከዱባይ መጣው ጫማ ለብሾ እንዳልመጣ አሳሳኝ፣ ገዝቼ እንደዚህ ሸረጥ ገዝቼ እንዳልመጣ ደግሞ ብር መሰኝ እና የሲስተር ጫማ ነበረ የራሴም ነበረ፣ ግን እሱ ስላለማምጣት ብዬ የኔን ለሲስተር ሰጥቻት፣ የሲስተር ደግሞ ነበረ ሌላ የዚህ አይነት ሆኖ ቢጫ ነው፣ ቆሻሻ አይችልም ብታዩ ማለት ነው። እና እሱን ነበር እስካሁን ራሱን ምለብሰ ምን። አንድ ተቀያሪ ጫማ የለኝም። አንድ ሽፍን ጫማ ይዤ መጥቼ ነበር። በጣም ነው የሚችል። ከአሜሪካ ነው ጓደኛ ልጅ ይዛልኝ የመጣችው። እና እንትን ይዛልኝ ጥሽን ቤተሰቦቹ አምጥተውት ከዛ ሳፋግና ለእኔ ከዱባይ ከወሰድኩት ሱሪ ጋር ተቀያየርን ማለት ነው። ስንት አመቱ። በቃ በጣም ነው የሚችለው ጫማ። እሱን ይዤ መጥቼ ነበረ። እሱንም ትቼው ነው የመጣሁት። ሻንጣ ይዤ መጥቼ ነበረ። ግን እነዚህ ነገሮች ምንም አላስገባሁም ብታው ማለት ነው። ምንም ከኢትዮጵያ ወደዚህ ስመጣ፣ ልክ ከመገናኛ ተመልሼ ወደ ቤት እንደምገባው ሁሉ ነው። ከኢትዮጵያ ስወጣ ማለት ነው ጥምን ምን ብዬ ነበረ። የልጄ ነገር ያሳስበኛል። በቃ ብዙ ያልተስተካከሉ ነገር አሉ። አንድ ነገር ያስተካከልኩት ነገር የለኝም። ብትንትን እንዳለ ነው የመጣሁት እዚህም ልወጣ ልጠፋ ስል ምንም ያስተካከርኩት ነገር የለኝም። በቃ ባለው ሻንጣ ምድጋሪ መጣሁ መጣሁ። እውነቴን ነው ማለት ነው። ብራዚል ያዝኩት ኮንዲሽነር፣ ሻምፖ ምንም ያዝኩት ነገር የለም። ልብስ ግን ብቻ በሻንጣዬ የነበረ ልብስን እሱ ምድጋሪ እንደመጣ ነው ማለት ማለት ነው። ቡርሽ ምናምን ይሄ የሚያስፈልገው ግን አልያዝኩም። ቡርሹና ሻምፖ ምናምን ገዝቻለሁ ግን ፎጣ አልገዛውም። ውድ ነው መሰለኝ። ቅምሱን ገዛ የለኝም እናቴ። እና ከሚገርማችሁ ነገር ደግሞ ወደ ኢትዮጵያ ለልጄ ብዬ የላኩት ማርያምን ነው የምላችሁ፣ ወደ ለልጄ ብዬ የላኩት እራሱ ሊባስ አሳረቀው ተባለ እና ምንም ማድረግ አልቻልኩኝም። ብቻ እግዚአብሔር ይመስገን ያለቅ ነገሮች ማለት ሰርጂም እንኳን ደግሞ በነፃ አሁን ቢያንስ ለሁለት ለሶስት ወር ምናምን በቃ ይሄ የአስቤዛ ነገር በቃ ከተመለስ ብዬ ሳስብ እሱም ደግሞ አልደረሰም። እና ብቻ እግዚአብሔር ይመስገን ደህና ነኝ ደህና ነኝ ደህና ነኝ። ለዚህ እና ይህንን ትናንት ገዛችልኝ መዳሜሎች፣ እግዜር ይስጣት እንደው ምንም ሰከንድ አላቆየሁትም። ያንኛውን ስጥለው ማለት ነው። በጣም ነበር የሚያስጠላኝ እነሱ የነገዛችን የነገሮች ድናመሰግናለ ብዬ ለበስኩ ማለት ነው። ቁም ሰት አሁን ሰባት ሰዓት ሊሆን ነው እኮ በኢትዮጵያ ሰባት ሰዓት እና አሁን ወደ ስራ ሄድመለሱ አለው። ለማንኛው ማበረታቱኛ እናንተ ያው ችግር ይከፈላል፣ ችግርም ያልፋል፣ ጊዜም ያልፋል፣ ቀንም ያልፋል የማያልፍ ቀን እና የማያልፍ ችግር ነገር የለም። እንደ አትለፍ ብንለው እንኳን ያልፋል። ዋናው በህይወት መኖር በህይወት ካላችሁ ያልፋል። ማያልፍ የለም እና አሁን ወደ ስራ ይሄድ ነው። አበረታት ምግር ፈልግ ሆኑ ላይ ካሉት እና ሌሎች ምን ሆናችሁ ነው? ቆይ፣ ምን ችግር አለው? ስካቱ አይሞላ ገንዘብ አይደለም እኮ ላይ እረስ በእሳችን ለምን አናደርግም? እግዚአብሔርን እኔ የምለው ለምን ቆይ ይሄንን ርዕስ ሌላ ጊዜ እነግራችኋለሁ። ማርያምን ነኝ ምሬ በጣም አሪፍ ርዕስ ነው የመጣልኝ። ከእናንተ ጋር የሚያስማማ ነገር ማለት ነው። እና ለስጦታው ቴንክ ዩ ቬሪ ማች ብያለሁ። እንግሊዘኛ ግን ልጅ ነው መሰለኝ። እና ትትሞት በኦንላይን እንማራለን። በኦንላይን ዐረብንም እንግሊዝኛንም በኦንላይ መማር አለብን። ከሱ አክቲቭ መሆን አለብን። አረብ ሀገር መጠ ማናባቱ ነው። በዚህ ደግሞ ምንቺ በቃ የሆነት የነምረቱ አራዳ ሆኑ፣ አራዳ ሆኑ። ብዙ ልጆች አላችሁ። ከሀገር ቤት እንደመጣችሁ አረብ ሀገር ትመጡና ዝም ብላችሁ በቃ አዝግ የሆናችሁ ልጆች አላችሁ። እናንተ ተመለሱ ወደ ስለዚህ ጠንካረብ መስራት አለብህ። እና ስሙኝማ። እንትሉ የሆነ ቦታ ሲሄድ ታክሲ ውስጥ ገብቼ ማለት ነው እንጂ ጥምለው ነገር ምን ሆነ ነው ግን፣ ማርያምን በስመ አብ፣ በቃ እንደምተኛ አውቀዋል። እንደዚህ ሄድና እግል ልጥላለሁ። ከዛ ያረፈስ በየራሱ ጉዳይ ግን ሩቅ ቦታ እንደምንሄድ ስንመለስ እተኛለሁ። ሲሄድ ግን የት ነው የምንሄደው? የት ነው እንደዚህ እያልኩ ነው የምንሄደው ማለት ነው። እኔ ብቻ ነኝ ግን ማርያምን ነው እናንተን ናችሁ ከሰዎቻችሁ ጋር ስትሄዱ ምናምን እንቅልፍ የሚይዛችሁ እናንተም ነው። እንደዛ ከሆነ ተስማምተናል። ለማንኛውም በጣም ነው የምወዳችሁ።